ጋሽ ግርማና ጽናት እንግዲህ ተጣልተዋል ማለት ነው። ጽናት ምክንያቱም ይህን ነገር በፍጹም በናት ናኤልና በሮቤል መካከል የነበረውን አባቷ ይሄን ያደርጋቸዋል ብላ ፈጽሞ አስባ አታውቅም። ሰው የዘራውን ነው የሚያገኘው የሚያጭደው ይባላል። ትክክለኛ አባዬ አሁን እየደረሰብን ላለው መከራና ችግር አንተ ለነሱ ያደረግካቸው ነገር እንደሆነ ተገንዝቤዋለሁ። አባቴ መቼም ለሰዎች ክፉ መሆኑን አስቤም አልም የማላቅም ነበር። ሆኖም ግን አሁን ይህ ሁሉ መከራ አብሬህ እንድጋፈጥ ያደረገኝ አንተ ለነዚህ ልጆች እናት ላይ ያደረግከው ችግር እንደሆነ ነው። በተደጋጋሚ ጠይቄያለሁ አባዬ፣ ምንድን ነው ችግሩ እያልኩ ብጠይቅህ በፍጹም እያባበልክ እንደ ህፃን ልጅ ትሸኘኛለህ። ምክንያቱም ይህንን ችግርህን አንተ ያደረካቸውን እንዳውቅብህ ስላልፈለክ እንደሆነ ተረድቼዋለሁ። አሁን ነው የገባኝ። እኔ ግን አጋጣሚ ስማችን ገጠመ ብዬ ነበር ናትናኤል ግርማ እና ጽናት ግርማ እያልኩኝ ስል የነበረው እንጂ እውነተኛ ወንድሞች እያሉኝ ለምንስ ልትደብቀኝ ፈለክ? ለምንስ ነው ደግሞ እናታቸውን አልጋ ቁራኛ ላይ ለማድረግ ምክንያታዊ ሁነህ አንተ የተገኘው ባቢ? ከዚህ በፊት አቶ ተስፋዬን ክፉ አባት ናቸው የእኔ አባት የአንቺ አባት ጋሽ ግርማ ግን መልካም ናቸው እያለ ሲለኝ፣ በጣም እኮራብህ ነበር። አሁን ግን የማልኮራውን አንገቴን አስደፋህ። እነሱም ወደው አይደለም። ለካ ለዛ ነው እዚህ መስሪያ ቤት ሊሰራ ሲመጣ ይሄ ልጅ በፍጹም መቀጠር የለበትም ብለህ ያልከው፣ እያለች አሁን ትክክ ትክክለኛው ነገር እንዲወጣላት እየጠየቀች ትገኛለች። ይህንንም ያደረገችው ወይዘሮ ሩማ እናት ወይዘሮ ሩማን ወይዘሮ አጸዴን እናታቸውን ለመጠየቅ ስትህ ገባ እንግዲህ እባክሽ ውጭልኝ፣ እባክሽ ሊያይሽ አልፈልግም። ከዚህ በላይ ምን ልታደርጊኝ ፈለግሽ? ያልጋ ቁራኛ አድርገሽኛል እያሉ ሲማጸኑ ሰምተናቸዋል። ይህን ሁሉ ነገር እንግዲህ ያደረገችው በመካከላቸው ገብታ ወይዘሮ ሩማና እንደሆነች ግልጽ ነው። ሰላሙ የቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ዘመትናል። የነሱ ችግር ከጊዜ ወደ ጊዜ አሁንም አንዱን ችግር ሲወጡት አንዱ ችግር እየመጣ ጽናት ከዚህ በኋላ ባቢን አግኝታ ስቃ ተጫውታ ትምህርቷን ተምራ እንዲሁም በመስሪያ ቤት ደግሞ ባቢ ተቀጥሮ ኃላፊነቱን ወስዶ ጥሩ ህይወት እንኖራለን እያለች ባሰበችበት ሰዓት ደግሞ የነናት ናይል ና የነ ሮቤ እናት የጋሽ ግርማ መገንኙነት በጣም ግራ ያጋባ ነገር ባት ብቅ ብሏል። ለዚህም በተደጋጋሚ አባቷን ብትጠይቃቸው አባቷ ግን ይህ ሚስጥር እንዳታቅ ለምንድን ነው የደበቀው? በእርግጥ ደብዳቤውን ጽፋ እያስቀመጠችው ሩማና ናት። ምክንያቱም ተልኮዋ እንዲሳካላት ለራሄልም በስልክ ደውላ ወይዘሮ ሩማና ያልሺው ነገር እየተሳካ ነው፣ ፈጠን ፈጠን እያልን ነው። አንቺ እስር ቤት ብትሆኝም እኛ ዝም አላልንም፣ ገና ወደ መቀመቅ ውስጥ እናስገባቸዋለን፣ ዝም ብለሽ ጠብቂ እያለች ለወይዘሮ ራሄል እንግዲህ እየነገረቻትም ሰምተን ነበር። ይህ ነገር ሁሉ እንግዲህ ሁሉም ሚስጥር ከስር እስከ መሰረቱ እንግዲህ የምታውቀው ሩማ እናት አሁን ደግሞ እንደዚህ አይነት ችግር እየፈጠረች አገኘችው። አሁን ጽናት ብቻ አይደለችም ችግር ላይ የምትገባው እንግዲህ በተደጋጋሚ ላይ እንግዲህ ብሌንም የሮቤል አፍቃሪ ሁና እንግዲህ ፍቅሩን ተቀብለው ነበር። አሁን ግን ወንድሞ ሰውን ጠልተናል፣ በቃ ሰው አያስፈልገንም፣ ከማንም ጋር እንድትገናኝ ሮቤል አልፈልግም እናታችንን ብቻ እና ብቻ እናስታም። እኛ ሰው በዙሪያችን እንዲኖረን አልፈልግም እያለ ይናገረዋል። እሱም ደግሞ ከሰው ሰው ተፈጥረን እንዴት ነው ሰው የምንጠላው? እባክህ እኔ እኮ ትምህርቴን ትቼ ስራ ትቼ እማዬን የምንከባከብላት እንድትነሳልና ነው ግን ሰው ግን ግዴታ ወሳኝ ነው። ወጣ ብዬ ከሰው ጋር ትንሽ ተናፍሼ የተነጋግሬ ካልገባው ምን አድርግ ነው የምትለኝ? እያለ ሮቤል ከናትናኤል ጋረም ግብ ግብ ይዟል። ናትናኤል ግን በስራ ቦታው ራሱ ደስተኛ እንዳልሆኑ ጋሽ ግርማን በተደጋጋሚ ይጠይቃቸዋል። ጋሽ ግርማ ደስተኛ ያልሆኑት ምክንያት ይህ የተደበቀ እምቅ ሚስጥር ሊወጣብ ነው በሚል ፍርሃቻ እንደሆነ እያየን ያለ ነው። ግን ምን ቢበድሏል ቢያደርጓቸው ወይንስ ምን ቢያደርጓቸው ነው ይህንን የነሱን እናት እዚህ ደረጃ ድረስ ለመድረስ የበቁት? ለምንስ ቤታቸው ድረስ በራቸው ድረስ ደርሰው ግባና እያት እያለ ናት ናይል እናቱን እየለመነው። ጋሽ ግርማ አይ ድንገት ወደዚህ ዘወር ዘወር ጎብኘት ጎብኘት ላርግ ብዬ መጥቼ ነው እንጂ ተብለው መመለስ ለምን አስፈለገ የሚለው ነገር ይህ ሀብት እውነት የማንኛቸው ነው የጽናት እናት ሀብት ነው ወይንስ የነናት ና የነ እናት ሀብት ነው? እዚህ ላይ ግራ ያጋባል። ምክንያቱም የነ ጽናትን እናት በሀብቱ ዙሪያ ላይ እያለች አላየናትም። እንግዲህ የዛን ዙሪያ ሳናይ ነው እንግዲህ እችኛዋ መጥታ ዝናሽ መጥታ ስታረብሻቸው የነበረው ትዝታም እንግዲህ እንጂ በብዛኛውን ያየናት የእነዚህኛዎቹን የሕይወት ታሪክ አልተሰማም። ግን እየቆየ ዙሪያ በዙሪያ ሆነው እዚህ ቦታ መገናኘታቸው ለሁላቸውም በጣም አል ግራ ያጋባ ነገር ሆኗል። ባቢ ለምንድን ነው ይሄ ልጅ ብስኛን ሲያያን የሚበሳጨው? ይላል ናትናኤል። ምን እንደሆነ ባይገባንም ጽናትንና ባቢን ሲያቸው በጣም ነው የሚበሳጨው። እንግዲህ እህቱ ናት ለምን በዚህ ደረጃው አፈቀረች ብሎ ይሆን ወይንስ እንዴት ለምን እንደፈለገ በአቅም ተከታትሎ ራሱ ጠይቆት ነበር። ምንድን ነው ችግር፣ ከኛ ያለህን ችግር ልታስረዳን ትችላለህ? ሲል ቢጠይቀውም በፍጹም ግን ምን ምንም ነገር እኔ ሰው የመቅረብ ባህሪ ስለሆነ ልቀይረው አልችልም። ስለዚህ እኔ የራሴ ችግር እንጂ ከእናንተ ጋር የሚያገናኝ ችግር የለኝም። ግን እኮ ስራውን በአግባቡ እየሰራኸው አይደለም። ለዛም ነው እንግዲህ በአግባብ ስራውን ቁጭ ብሎ እየሰራ አይደለም። ገንዘብ ማገኘት ይፈልጋል። ገንዘብ ለማገኘት የሚሄድበት ርቀት ግን እናቴን ገና አስታምማለሁ ሲል አንድ ችግር ላይ ገጥሞት ወደ እስር ቤት የሚሄድበትን መንገድ አይነት ስየሄደ እንደሆነ ያውቀዋል። አሁን መንገዱን ካወቀና አባቱ ሀብታም ሆኖ ትልቅ ድርጅት ላይ ካገኘው ለምን ሮማን አንትቶ በእውነተኛው መንገድ የእናቱን ሀብት ካላትም ወይንም እናቱን የምትረዳበትን መንገድ በትክክሉ ቀርበው ለምንድነው ጋሽ ግርማን የማይጠይቁት ነው እኔ እንደራሴ አስተያየት ሁለቱም ሮቤልም ሆነ ናትናኤል አባታቸውን ከስንት ዓመት በኋላም አግኝተውታል። በእርግጥ አባትነትን እንደ እናትነቷ ሸፍና ያኖረችላቸውና ስለነበረች አባትን የማስታወሱ ችግር አልነበረም። ዛሬ እናታቸው በአልጋ ቁራኛ ስትሆን፣ ግን አባት ማስፈለጉን አወቁት። አባታቸው በዚህ ሀብት ላይ መኖሩን ሰምተዋል። ስለዚህ አሁን እዚህ ከሮማና ጋ እና ከሷ ጋ ሆነው ወንጀል ከሚሰሩ ትክክለኛውን አባትየውን ለብቻቸው ቁጭ አድርገው ለምን ስለ እናታቸው ሁኔታ አያወሯቸውም? ለምንድን ነው ደብዳቤው ተጽፎ አገኘሁ ብለው ጋሽ ግርማ ሲሄደው ያነቁት ናትና ኤልን ናትናኤልም ደግሞ ጋሽ ግርማ ስለምንድን ነው ልጆቹን ሰብስቦ ቁጭ አድርጎ ወይንም እናታቸው ያለበትን ግቢ ካወቁ ሂደው ያልጠየቁት በጣም ግራ የተጋባ ታሪክ እየመጣ ያየንበት ነው ምንድን ነው ያስፈራቸውና ያስጨነቃቸው ጋሽግርማ ምን አይነት ስራ ሰርተው አልፈው ይሆን ይህ ደግሞ ጽናት በጣም ውስጧን እየተሰማት እየመጣ ነው በተደጋጋሚ ሮማን ራሱ ነቁብኝ አልነቁብኝ እያለች ጽናትን አባትሽ እኮ ሰሞኑን ትክክል አይደለም፣ እያሰበም የሚያስበውን ነገር አካፍለንም ብንለው አላካፈለንም። አዎ በጣም ነው፣ ስለአባዬ እኔም እየጨነቀኝ ነው። ምን እንደሆነ አላቅም። በጊዜም አይገባም፣ ገብቶም እንደ በፊቱ ስቆ ተጫብቶ አያዋራንም። ምክንያቱም ከጽናት ያለውን ሀሳብ ለመውሰድ ስለፈለገች ነው ሮማና እንጂ፣ ይህ ሁሉ ስራ ከዛና ከዚህ እያደረገች ያለችው ሮማና እንደሆነች እያየን ነው በዓይናችን። እና በጣም አሳዛኝ ታሪክ ላይ እየተደረሰ ነው። ጽናት በአባቷ እምነት እያጣች መጣለች። ለምንስ ወንድሞቼ እንደዚህ ደረጃ ላይ ይደርሳሉ? ይህ ሁሉ ግፋችን ያሳለፉት በእነሱ ላይ ያለፈው ግፍ ነው፣ ዛሬ እኛ እየተቀጣንበት ያለ ነው። ከዚህ በፊት አንድ ጊዜ ለጥሩ ነገር ነው ይህ ነገር ያመጣልን ልንማርበት ነው እያሉ ነበር ጋሽ ግርማ፣ በጣም ታመው በክራንች በዛን ሳስያው አንድ ነገር እንዳደረጉ ስለሚያውቁት ይሄ ነገር እኮ ፈጣሪ ሊፈትነን ነው ያመጣልን፣ ምናልባት ሰጥቶን ጥሩ ነገር ያላደረግነው ነገር አለ እያሉ ለጽናት ሲነግሯት ነበር። አሁን እንግዲህ እየተገለጸ የመጣላት ይመስለኛል። ጽናት በጣም አሳዛኝ ነው። እንግዲህ ውድ ተመልካቾች ጽናት እንግዲህ ከነዚህ ልጆች ጋር ያላት ግንኙነት ምን ይሆናል? ናትናኤልስ ከመስሪያ ቤቱ ምን እያለ ይቀጥል ይሆን የሚለው አሳሳቢ ነው። ወይዘሮ ሪማና ምናት ናይልን ፈጠን ብሎ ጉዳዮቹን እንዲያካሄድ እያስገደደችው ትገኛለች። እሱም ግራ ተጋብቷል። ይህን ነገር ግን ከፈጸመና በወንጀል ከገባ ጭራሽ አባቱን ሀብትና ንብረት ማጣት ሊኖርበት ይችላል። ቆም ብሎ ማሰብ አለበት ብዬ ነው እኔም አስበው። ስለዚህ ውድ ቻናል የተከታታዮች ቀጣይ ምን ይፈጠራል የሚለውን አብረን የምናየው ሆና ስትከታተሉኝ ስለነበረ ከልብ አመሰግናለሁኝ። ላይክ፣ ሼር እያረጋችሁ አበረታቱኝ። የዛሬውን ቪዲዮ በዚህ ተሰናብቻችኋለሁ። መልካም ተመኘሁላችሁ።